ፍቅረኛችሁ ትዝ ሲላችሁ ነው እንጂ የምትሰሙት። ይሄን ገንዘብ ከተበላባችሁ ዋለ፣ ጅብ ከሄደ ውሻ ጮኸ ነው። አረቂ እየጠጣሽ ናንቺ ስትሰሚ፣ እኛም ላንቺ እንተባበርሻለን ስንጠጣ እየሰማ ነው። አስራ ስምንት ድራ ዱባይ ነው የምኖረው እኔ። ዱባይ መንግስት ነኝ። ማነባሽ እናት ልበልል? ምንድን አዶራና ማነው ስሟ? የልጇ ስም ጋይስ ወንድሜን አንዱ ወንድሜ እንትን ይባላል አንደኛው ይሄ ነው እየተባለ ሳይንቴን ትዝ ሲለኝ አስራ ስምንት ድራም ይሄ ነው የሚመጣልኝ፣ ካልሰከርኩም አይመጣልኝ። አሁን ይሄ ይቀመጣል፣ ለቤተሰብሽ የሚተላለፍ ነው። ወንድሜ አስራ ስምንቱ ካራ እንትን ድራም ትዝ ሲለ ወንድ ልጅሽ የሰጠሽውን ገንዘብ አማራን ረድቻለሁ ብልሽ ማቅራራት አይከብድም። የትኛውን አማራን ይረዳሽው? ላፍ ጀዴ አርጎ ሲሄድ ልጁ አማራን ረድቻ አለው። አራዳ ልጅ እኮ ገንዘብ አይሰጥም። አንቺ አይሰጥም እኮ የአራዳ ልጅ፣ ለወንድ ልጅ በተለይ አሁን እኔ ሰጪኝ ብትይ ከወደድኩት አልቀበለውም። በወደውም ግን አልሰጠውም ገንዘብ። ለጆሪ አልሰጠውም እኔ ሳንኢትዮጵያለሽ አይደለሽም ተብዬ ነው የተጠላሁት በማለት እዚህ ላይ ነው በቃ ድቅን የምትል ፊቴ ላይ ጋ በትክክል ሙዚቃ ነው የመረጠችው ለራሷ። ለምን በሉኝ ከዛች ጋራ ከርሞ ከዛች ዋጋ ምናምን ትላለች አይደል? እሷ የአራት ሴት እዳን ያስከፈላት ጋይስ ዱባይ ላይ በራሱ አባፎ ያወራችው ኔ የአራቶችን አስከፍሏት በደንብ ሳያጠግባት 18 ድራማን ይዞ ነካው፣ ወለየው፣ ሊበላ ሂሳብ አወራረድክልኝ። ቴንክ አባቴ የሳንዬ ግፍስ ለአማራ የረዳውት ሪሲት ይውጣ ይውጣ ሲባል ወፍ የለም። ለእሱ የላከችበት ገንዘብ ለሴቶቹ ወረቀቱ ሲወጣ ወፍ የለም። ይህ ምስኪን አማራ ይነገድበታል። አምጡ ሲባል እኮ የለም። ከዛስ እነ ጆከር ተጠሩ፣ ያን ምናምኑ ድብቅብቅብ ተደረገ፣ ፋይል ተዘጋ። ዘ ኔክስት ዴይ ጠጥቼ እኮ አቀረሽባቸዋለሁ። ከጠጣ ቀር ግምት ነው ብላ ደግሞ በኔክስት ዴይ የመጣችሁ ደግሞ ቪዲዮ አለ። ካፈርኩ አይመልሰኝ፣ ካፈርኩ አይመልሰኝ። ከጠጣ እንትን ፋሲካ ሰርታበታለች። ይቅርታ ጋይስ ከጠጡ አይቀር ጥምብት ነው አለች እናቴ። እኔ ስጠጣ ማቀርሸት ነው ደስ የሚለኝ እያለች ደግሞ መጣች። ዘኔክስት ደግሞ እኛ እኮ ነው የገፋፋናት እንድትገባ ልጣፋፍላ ብላ አልገባም። ካፈርኩ አይመልሰኝ ማምዬ በቃ ብላ ኧረ ለምን ሰው እንዴት እንደዚህ ያደርግሻል? ብሶ ይወድሻል ብዬ ራሷ አትክዳ አትንችም በልጇ ምላ እኔ ነኝ ደውዬ

የትኛዋ ማሜን ነው መልከ ጥፉ ናት ብለሽ ልታወሪ የመጣሽው? ስለ የትኛው የማሜ ላይፍ ነው ልታወሪ የመጣሽው? እኔ እና አንቺ ኮ እኔ አንቺ ትጫወቻለች ተበልተሽ ነው እንዴ ነው ምትዩ? ቁማርኮ ጊቤን ቴክ ነው ስትጫዎች ይሄ ሙዱኮ ከዚህ ነው እኮ፣ አይደለም እኛ እኮ ሂደን ምን የተጫወትን እኮ ከዚህ ነው አደለም? እዚህ ነው እየተጫወት ነው ያለን። ሰርቼ ፕሪሽን ልመብዬ ነው የጠፋው። ይዘሹ እኮ አንቺ ይዘሹ እኮ እንደ ኃይሌ ገብረ ስላሴ ለወንድ ነው ሂደሽ የሰጠሽው ሮጠሽ። እሱስ ገንዘብ አግኝቶ ነው ኃይሌ ገብረ ስላሴ። አንቺ እኮ ሮጠሽ ወስደሽ ነው እዳውን የዘጋጋሽለት፣ ልጁን ህይወቱን ያስተካከልሽለት። ማሜስ ሰርታ ግን ልጆቿን እያሳደገችን ጀግና አደለ? አንቺ ወንድነትና የኔ ፋራነት የት ላይ ነው? በዚህ መልኬ ጭራሽ ገንዘብ ልስጥ እንዴ? ለወንድ ደግሞ ወዶ ካረገልኝ ደስ ይለኛል። ግን ሸሌ አይደለውም፣ አልቀበልም። እኔ ፍቅር ነው ደስ የሚለኝ። እኔ ግን የራሴን አልሰጥም፣ አልሰጥ። ጠይቂ። በፍቅር ሰው ላይ ያደርግ ይችላል፣ ተስማምቶ ምናምን። እንዳንቺ ግን መንገድ ላይ አግኝቶኝ ምናምን አልሰጥም። ያማታል። ያውም ልጆች እያለኝ እኔ አምስት አላውቅም። ስም ለማንም ለማንም ቢከዝ አይ ሃብ ሪስፖንስብሊቲ ፎር ቱሞሮ አስባለሁ ለልጆች። ማድነቅ አለባችሁ እኮ እኔን፣ መደነቅ አለብኝ ባልሽ ጋር ቁጭ ብለሽ የከበደሽ ህይወትሽን። ማሜ ብልጥጥ ዝልጥጥ ብላ እኮ ነው የምትኖር። እይ ስለ የትኛው ላይፍሽ ነው? ዘንጣችሁ እንዲህ ብለን ነው የምንኖር ምትሉ፣ ምረስ ትረሳን እስትረሳችሁን እኛ ላይ አይደል የምታራግፉ እየመጣችሁ። አንድ ሰው እኮ ማሚዬ እኔ ጀግና ልቤን አራሽልኝ የአንጀቴን የነገርሽኝ ሲል እኮ ፐርሰናል ጠብ ላይ ጥላቻ ያለበት ሰው ነው፣ እንደዛ የሚልሽ። ሪያሊቲ ስታወሪ ግን ጎበዝ ወይ ጀግና ነሽ የሚልሽ ትክክል። አንድ ሰው እኮ ከኤክስፕሪንሱ ወይ ካለው ተሞክሮ ነው የሚያወራችሁ ወጡ አደባባይ ላይ ወይ ካሳለፈው ህይወት ነው አንዳንዱ ሲያወራ ጎረቤቴ እንደብለ ጓደኛ አብሮ አደገ ይላል። አብሮ አደግሽ አይደለም የራስሽን ታሪክ ነው የምታወሩው። እዚህ ጋር መጣሽ፣ የአንድ ወር ከፍላችሁ የሁለተኛው ወር ላይ የሚዛባባችሁ ሰዎች ማሜን አንገት ለማስደፋት ብልጥጥ ግልጥጥ ስትሉ አታፍሩም? ቲክታክ ላይ ወጣችሁ የምትሳደቡ ሰዎች ምንድን ነው የምታደርጉት? ኦልሬዲ እኛ እኮ አይ ሀቭ ኤክስፒሪያንስ ከሁልሽ ከሁልሽ አንደኛ የመጣሁት ቲክታክ እኔ ነኝ ማን አባታችሁ ነው የምታስፈራሩት ፎሎወር እናውራችሁ ተከታይ ኖረሽ ቪው ኖረሽ ወሬበር ኖረሽ ጊፍት ተሰጠሽ ሁ ኬርስ ማሜ አንድና አንድ ህዝብ አትሳደብ ማሜ ሃይማኖት አትንካም ማሜ የሰው ብሄር ድስርስፔክት አታደርግም አራዳ ልጅ ደስ ይለኛል። ይለፍለት። መረዳት ካለበት ይረዳ። ሌባ ሁነሽ ብሰርቂ ራሱ አይመለከትም። ቢዝነስ በራሴ ሙድ የምራመድ ሴት ነኝ እኔ። በቃ ካልነካሽኝ ደግሞ አልነካሽም። የአራዳ ልጅ ለምን ተረዳ ብላችሁ ምሰግጡ እኮ ነው ያላችሁ። እዚህ ጋር አራዳንን እያላችሁ የአራዳው ልጅ ደብሮት ቸግሮት ልቆስቁሰው ሲል ለምን ቆሰቆሰው? የምትሉ እኮ ነው ያላችሁ የአራዳ ልጆች ነን ብላችሁ። እኔ ግን የክፍለ ሀገሯ ልጅ አውጥቼ ነው የረዳው። የአራዳ ልጅ ሊረዳ ሲመጣ የግድ አይኑ መጥፋት ጥርሱ መርገፍ የለበትም። የሰው ልጅ በህይወት እያለ ሊቸግረው ይችላል። ሁርስ ከእርድና የእርድና ጥግ ከዚህ በላይ ምናለ ታዲያ። እርድና ቋንቋ ነው ለእናንተ። ቋንቋ ደግሞ የመጣው ከጎንደር ነው አንደኛው የአማርኛ ስልጣኔ እናንተ ላይ ነው እያየን ያለነው። ሴቱ ናችሁ። ጊዜያችሁን ሳትጠቀሙ ትዳር ሳትዙ ስለ ትዳር የምትመክሩ ሰዎች ለልጆቻችሁ እናት ያሉ ናችሁ። ሰዎች ፕሊስ፣ አደባባይ ላይ እየወጣችሁ ቅዱስ ቅዱስ ተጫውታችሁ ሰውን ለመምከር አትሞክሩ። መጀመሪያ ኑሩት፣ ላይፍን ኑሩት። ላይፍሽ ላይ መጀመሪያ ሰርቫይቭ ለማድረግ ሞክሪ። ማሜ እኮ ቁጭ አለች በምን እንደምትተዳደር ለአንቺ እዚህ ጋር ወጥቼ አደባባይ ላይ አልነግርሽ። ምን አባሽ አገባሽ? እኔ ቁጭ ብዬ መስራት ያለብኝን ነገር እየሰራው ነው። አንቺ ጋር ቁጭ ብዬ ማን አባሽ ነሽ? አንቺ ስለ እኔ የግል ህይወት ትሰሪያለሽ? አሰሪም ብለሽ የምትጠይቂ እነ ማን ናችሁ? የምትጠይቁት ዩ ጋይስ እነ ማን ናችሁ? ስለ ትዳር የምትነግሩ ለኛ እነ ማን ናችሁ? ስለ ልጅ አስተዳደግ የምትነግሩን? ህይወት ከብዷችሁ፣ ህይወት ከብዷችሁ ከወር እስከ ወር አልሞላላችሁ ብሏችሁ አይናችሁ እየተደፋፈን አይንሽን እያቃጠልሽ እየወጣሽ እንኳን ህይወት አልሞላልሽም። ማሜ እኮ ልጆቿን ሽክፍ አርጋ ይዛ ልጆቼን ሳያቸው ነው ደስ የሚለኝ የምል ሴት እኮ ነኝ እኔ። በአይኔ እያየሁ እያሳደግኩኝ ልጅሽን ከአጠገቢ ሳታስቀምጪ እኔን አደባባይ ላይ ወጠሽ የመሳደብ አቅሙ ሞራሉ የላችሁ። ማሜ እኮ ዋጋ መክፈል ላለባት እኮ እኛ እኮ ሰርተናል እኮ እንደናንተ እንደ ጅብ እኮ ሄደናል። በጨለማ በጨለማ እኮ ሄደናል ሁለት ካርሴት ይዘን ጋይስ፣ ስለ የትኛው ልጅ አስተዳደግ ነው የምትነግሩን? ቤተሰብ ካላችሁ እኮ በጣም ቢግ ፋሚሊ ያለ እርዳታ የምፈልግ ሴት በሆን እኔ ግን አልፈልግም። ያ ጊዜ ለእኔ ጀግንነትና ያስተማሪ ወንድነት። እንደኔ አይነት ሴት ደግሞ አሉ ሊኖሩም ይችላሉ። አሉም ደግሞ የማንም ድብቁ ፊት እየመጣ ግን ይሄ ስቀያሚ እኔን የመናገር አለው። እኔ መሬት ላይ መጠሽ ትበያለሽ። ጽዳት ካለሽ ደግሞ ለጽዳት ከነገርኩሽ፣ ልጆቻችሁን ሀያ አራት ሰዓት ሀያ አራት ሰዓት ታይም የሚሰጥ ፓረንት አይቻልም፣ ማንም አይሰጥ። ራሳችሁን አትዋሹት። አሜሪካን ሀገር እስት ረሱ ራሱ ያደንዛል። አይደለም ሀያ አራት ሰዓት ቁጭ ልጤ የገዛ ባልና ሚስት ቁጭ ብላችሁ ቤታችሁ ልጅ ሁለት አንድ ጥያቄ ጠይቆ ሁለተኛ ሲጠይቀ እናትህን ጠይቃት ብለ ወደ መኝታ ቤት የምትገባ ነው ያለ ጠቅላላክ። ማሜስ ገንዘብ ስላላት ልጆቿን ታስተምራለች። እኔ መስራት እኔም ማድረግ ባልችል ሆምወርካቸውን አፍተር ስኩል አስገብቼ ገንዘቧ ላይ መክፈል ይችላለሁ። አቅሟ ላይ ልንገርሽ የሚያሳድግ የተማረ ብቻ ነው ብላችሁ የምታስቡ ስፓንሾቹን አታያቸውም? እንደ ስፓንሽ እኮ ስፒክ ማድረግ ስለማይችል የአራት ዓመት የወለደውን ህፃን ነው ይዞ ሱቅ ውስጥ የሚሄደው። አበሻ አበሻ ያፍራል፣ አያረግም። አበሻ ኮንፊደንስ የለውም። ቢኮዝ እራሱ እራሱን ስለሚያሸማቅቀው፣ የራሱ ህብረተሰብ ራሱን ስለሚያሸማቅቀው። ስፓንሽ እኮ የስድስት ዓመት ህፃን ልጅ ነው ግሮሰሪ ሊያረጉ ይዘዋቸው የሚሄዱት። እንደ እውቀት የምታዩበት እና ምት አሜሪካን ሀገር እኮ የራሳቸው አክሰንት አላቸው እኮ። ዴሚ ቢሄዳችሁ እኮ ፈተና ልትፈተኑ ድራይቨር ላይሰንስ እኮ አንቺ ከሌላ ሀገር የመጣሹ ተሰደሽ የመጣሹ ስታልፊ፣ ነጩና ጥቁር የዚህ ሀገር እኮ ወድቆ ነው የሚወጣው። ያ ማለት እንግሊዝኛውን ስፒክ ስላላረገ ነው ማለት ነው። አንድ ብላክ አሜሪካ ዝም ብሎ እያለፈ የሆነ ነገር ፊክስ አድርግልኝ ስትዪ ሞባይል ላይ የሆነ ችግር ተፈጥሮበት ማድረግ አይችልም። እናንተ ግን እንግሊዘኛ የተናገረ ሁሉ ይችላል ብላቸው የምታስቡት ነው። እንግሊዘኛ እኮ እንደኛ አማርኛ ነው እኮ አንድ ጥቁርን አምጠሽ ተናገር ብትዪው አይናገርም። ስለአበሻ ቃላት ቋንቋው አይችለውማ። ሶ እንደ እውቀት የምታዩ ሰዎች አላችሁ። በጣም የተማረና ፊደል የቆጠረ ሰው ካወራችሁ ፕሊስ እንግሊዘኛ እውቀት አይደለም፣ መግባቢያ ቋንቋ ነው። እሰከንድ ላንጉጅ ለመማር እኮ ብዙ ኦፖርቹኒቲ አለ እዚህ ሀገር። ቋንቋን ለመማር አይደለም እኛ የወለድን ልጆች ሲትዝን የሆነ ህጻናት እያለን ቤት ውስጥ ተወልዶ ያደጉ እዚህ ሀገር ማለት ነው አበሻ ከሰባት አመት ያነሰች ህፃን ልጁ ነ ካልመጣ በስተቀር አክሰንት አለ። ምንም አይነት እንግሊዝኛ ብታወራ ቋንቋ ነው እንደ እውቀትም አለ። ክርስቶስ አቴንሽን ሰጥቼ እንደፈለገኝ አድርጌ ነው ማወራ። ማርያምን ነው ምላችሁ። እንትን በቃ ይሄ አቴንሽን አልሰጥም ብቻ ያ ሰው እየግባው በቃ እኔ ልጆቼን ሳወራቸው እየገባቸው ነው ምን እንደፈለኩኝ። ከተሳሳትኩኝ ህፃን ልጅ አውራችሁ ጋይስ እንደተሳሳታችሁ እንኳን አይ አይደለም ማፌዝ፣ ምናምን ማሚ ነው እንደዚህ አይደለም ብሎ ነው የሚያስረዳሽ ልጅሽ ትናንትና የወለድሽው ትናንትና የወለድሽው ልጅሽ ይነግርሻል እንደተሳሳትሽ። የእኛ ሳንጡራ አጁዛ ጆዛዛዎችስ እድሜ ጠገቦች የመጣችሁት እድሜ ጠገቡ ናችሁ የመጣችሁ፣ እንደ እውቀት ነው የምታዩት፣ ሰውን ለማሸማቀቅ ትሞክራላችሁ። በአማርኛ ትሳለቃላችሁ፣ በእንግሊዘኛው ተሳልቃችሁ። በእራስህ ባደክበት ቋንቋ ተሳልቀ ትችለዋለህ እንዴ? ለዛ እኮ ነው የማናድገው። አናድግም፣ ጭንቅላታችን አያድግም፣ አገራችን አያድግም። በቃ ወርታችን ነው። ምን ምቀኝነት ጀለሲ የበዛበት በቃ ለዚህ ነው ጋይስ። እኔ አም ፕራውድ እንደነዚህ አይነት ልጆች ስለሰጡ ብሳሳት የሚያስተካክሉኝ ከነገር ከሄድኩኝ ብሳሳት የሚያስተካክሉኝ ልጆች አሉ። ሌላ ሰው መጠየቅም አይጠበቅብኝም። የኔ ልጅ እኮ ስምንት ዓመቱ ነው ዘጠኝ ሊሞላው ነው። ብታዩት ልክ አስራ ስምንት እንደሞላው ልጅ ነው የሚያወራው፣ ሲያወራኝ ብታዩት። ያ ማለት እኔ ራሴ እያሳደግኩት የገራሁትም ባርኮን እና ማን የትም አይሄዱም፣ የኔ ውጤት እኮ ናቸው። ልጄ ሲያወራ ካዳመጥሽው የማን ውጤት ነው የሚመስልሽ? የኔ ነው። እኔን የምታይኝ ካሜራ ላይ ነው። ልጄ ስነ ስርዓት ይዞ ካየሹው የኔ ውጤት ነው። አንድ ህፃን ልጅ ሲያድግ ካያችሁት፣ ስነ ስርዓት ይዞ ካያችሁት የእናትና የአባት የፓራንት ውጤት ነው ያነጋይስ ስለ የትኛው ስነ ስርዓት አለመኖር፣ ስለ የትኛው ስነ ስርዓት አለመኖር እናትነት ነው። እየወጣችሁ ኤክስፖዝ እያደረጋችሁ ያላችሁት ጋይስ ቴንኪ አሜን እና እናንተ አቅማችሁ አልፈቅድ ብሎ በአሜሪካን ሀገር አፖርቹኒቲ ያለበት ሀገር ወሬበር ከኢትዮጵያ ወጣችሁ አፖርቹኒቲ ያለበት ሀገር ላይ ሀንድል ማድረግ አቅቷችሁን ላይፍን። እኛ ደግሞ ልጆቻችን ጥርሳችን እነቅሰን ስናሳድግ እየየ ብላችኋል። አታልቅሱ ወይ ወየሰው ሞራል የማሜ ሞራል ተይ አይከሸከሽም። የሰው ሞራል ከሸክሻለሁ ብላችሁ የምዞሩ ሴቶች፣ በራሳችሁ መቆም ያቃታችሁ ሴቶች ናችሁ። እኔ እኮ ለልጄ አራት ዓመት ተቀምጫለሁ ቤት ውስጥ ያ ማለት ዋጋ መክፈል ነው። ገንዘብም ስላለኝ ነው የተቀመጥኩ ምከፍለው ስላለኝ ስለቻልኩበት ዛሬ ቀመማችሁ ማሚ፣ የሰው ልጅ ተሳደበች። ስራዬም አይደለም እኔ መላቃት የሀቢባ ልጅ ሲሰደብ ዘልዬ ገብቻለሁ። ጆከር የአንዳንዱ ሰው ያው ሰው በሚያናድር እናናዳለን ብለው የሚጠቀሙት ነገር ነው። ግን ጆከር ሲናገር እኔ ተናግሬዋለሁ። ጆከርን እንዶ ደውዬ እኔ ነገርኩት እንደዚህ አታድርግለዋል። ባያደረግ ነው የምመርጠው እኔ። ልጅ ባይነካ አይደለም፣ እኔ ሰው ልጅ ልሳደብ። ለየትኛው ድራማ ነው እያመቻቻችሁኝ ያላችሁት? ፈሳ አልተሳደብኩም ምን ነው የነፍርዬ ልጆች እንደዛ እየተረገጡ ሲሰደቡ የልጅ እንትኑነቱ አልተሰማችሁ? ምነው ሰርጀሪ አገር ከአገር ስታዋርድ ልዕልቷ ራሱ ጃን ልዕልቴ፣ ተሰድጓብሻል፣ ልጅሽ በደንብ አርገን የረገጠችልሽ ልጅሽን፣ ምን ነው የዛኔ ለራስሽ ልጅ አልቆምሽም? ወዴት ወዴት ነው፣ የት ነው እየሄድን ያለ ነው? እናውራ ካልነኮ በጣም እናውራዋለን። እኛ የነ ጂጂኪያ ልጆች ሲሰደቡ ለምን አልጭዋችሁም ወጣችሁ? የነ ዮዳብ ልጆች ሲሰደቡ የትግራይ ልጅ የኦሮሞ ልጅ ስትነገር ተሰድቧል፣ የነ የሆኒ ማኛ ሙቷል ልጆቹ እየተባሉ እንደዛ፣ ያ ማለት ለልጅ እያዘናችሁ አይደለም። ሳይድ ይዛችሁ የተጣላችሁት ሰው ካለ ብቻ ልትነክሱ ስለምትፈልጉ ነው። በራሳችሁ ፐርሰናል ጠብ ነው እየተከራከራችሁት ያላችሁ እንጂ ስለ ልጅ እየቆማችሁ አይደለም። ያንዱን ልጅ አንድን ሰው ስትጣሉ እንዲህ ብላለች ብላችሁ ይዛችሁ ከመውጣት ልጅ ሲሰደብ ለማንኛውም ልጅ መቆም አለባችሁ። እኔ እንደዚህ አይነት ፐርሰናልቲም የለኝም፣ አላረገውም። ላረገውም የማልችለው ነገር ነው። በጣምም ነው የሚያሳዝንኝ። እኔ እንደነዚህ አይነት ነገሮች የሰውን ልጅ እንደ ራሴ ልጅ ነው ማየው። ይሄ ይውጋሽ ብሎ ይማርሽ፣ ቅዱስ ቅዱስ የምትጫወቱን ወይዘሮ ጉስ ባርኮዬና ማንጌን ያሳደግልሽ፣ ይደጉልሽ። እርግማን ነው መርቃን ነው ለልጆች እየሰጠሻቸው አንቺ መረቅሻቸው አልመረቅሻቸው ልጆቼ ላይ ዓይንሽ ምርቅ እርግማን ነው። ጽድቅ ነው። እናትየዋን እየዋን ይድፋት፣ ልጆቿን የምታሳድግ እናት ድፋት። ልጆችሽ ግን ይደጉልሽ። ቤትሽን ያንኳኳ እንደዚህ አይነት ነገር ያሳየኝ አንችን ጸጥም ያደረግ ነገር ይስጥሽ እያሉ ውጭ ላይ ወጡ። ቅዱስ ቅዱስ መጫወት ምን ይሉታል? ከዛ ህብረተሰብ ተሳዳቢውን ነው የምናገረው ነው ጋይስ። እግዚአብሔር ይስጥሽ፣ ተባረኪልኝ። እንዳንቺ አይነት ሰው ቢኖር ከነገረኝ የደገመኛል ከተናገረችው ከምታሽቋልጡት፣ የትኛውን ጽድቅ ጽድቅ ነው የምትጫወቱት? ጋይስ ስለ የትኛው? ስለ ልጅ ስንቆም እኮ የሁሉም የአበሻ ልጅ እኮ ልጃችን ነው። የአበሻም በይው የአሜሪካ ልጅ በይው፣ ህፃን ልጅ ህፃን ልጅ ነው። ለሁሉም ነው የምንቆመው። ስንቆም ስለተጣላናቸው ስላልተጣላናቸው አይደለም የሊያ ልጅ እንደዛ ሲዞር ፎቶ እና ስትሰደብ የወለድሽው አይደግ እየተባለች ስትባል ለምን አልተሰማችሁም? ስለ ልጅ ከቆማችሁ እኔስ? እንደውም ስለ ልጅ አልተናገርኩም፣ ተንክስ ጋድ። እንደዛ የምናገርም ሴትም አይደለውም። የራሳችሁ ሲያርባችሁ የሰውን ታማስላላችሁ። ስለ ራሳችሁ ሲሰደብ ያልጨዋችሁ ሰዎች ሳኩባችሁ አሁን ላይ በጣም ይዛኩባችሁ ጃን ልዕልቲ ቤታዮ፣ ተሳድባለች ልጅሽን፣ ተሳድባብኛለች እኮ እኔንም ስቲ እና እንዴት ዝም አልሻት? በአሜሪካን ሀገር ስልሽ እኮ ቪዲዮውን መፈለገ አልቻልኩም ነው ያልሽው፣ አልቻልኩም እኮ ነው ያልሽው። እንዴት እንዴት ለእንዴት ለእንዴት አይነት ድራማ ነው እኔን ኔን እያዘጋጅሽኝ ያለሽ ልጅን ሙልጭ አርጋ እኔንም እኮ እንዲህ ብላ ተሳድባብኛለች ብለሽ እኮ ሰው ሰብስበሽ እኮ እያወራሽ ነበር። ገብቻ ለቪዲዮ አይጠፋም እኮ ስልሽ እኮ ቪዲዮን ማግኘት አልቻልኩም አልሽ፣ ስልኬ ተሰብሮብኝ፣ ስልኬ ተፍጠርጥሮብኝ። እኔ ግን ተናግር ያለሁ እውነት ለራስ ነው ብያለሁ። እኔ ሰርጀሪ አፏ ውስጥ ስታወጣ አልሰማውም ልጆቼን አለች ሲባል ነው የሰማሁት። እኔማ ያን እያደረገች ቢሆንማ ኦፍኮርስ በደንብ ሬከርድ ማድረግ እችላለሁ። አለች ሲባል ነው የሰማሁት እኔ አለች ስለተባለ ግን እስካሁን ይከነክነኛል። እኔ እንኳን የሰው ልጅ ልሳደብ ከቤት ታዮ ቅም ያለሽ ብትሉኝ እንጃባሽ እንጃልሽማ እኮ እትስ ፋይን እንሰዳደባለን፣ የኔ ቆንጆ አትለኝም ስሳደባ። ግን ልጅሽን እንደዚህ ኦቲዝም አለባቸው ብለ አለች የኔን ልጆች አለች ስለተባለ ነው፣ አለች ስላሉኝ። የሰማ ሰምቷታል እንግዲህ፣ አለች ስለተባለ ነው እኔ እስካሁን የሚከነክነኝ። ልጆቼን እንዴት እንደዛ አለችብኝ? ወይ እናንተስ? እናንተ ግን ቁጭ ብላችሁ በጆሮአችሁ ሰምታችሁ አሜሪካን ሀገር ሕግ ያለበት ሀገር ላይ ማቆም አቅቷችኋል ሰው። ከዛስ፣ ማሜ ያላላችሁን ነገር አመጣችሁ። ግን ድራማ ልሰሩ ትፈልጋላችሁ። እኔ አልጠቀምም። እንደዚያ አዝናለሁ ነው ሚል። ስለወለድኩም አይደለም እንደ እናት የሚሰማኝ ነገር አለን አንድ ፕሬግነንት የሆነ ሴት ስትሰቃይ ሳያት እንኳን ቸገረኝ ስትል ፕሬግነንሲን ስለማቀው እነማን ናቸው። ከእጆቼ በላይ ህይወት የለም። ልንገር ከአባትየው አልደራደርም። እኔ አይደለም ከውጭ ሰው የእቴን ልጅ አስተያየት አልሰጠም። እኔ እንግዲህ ቤተሰብ ከቤተሰብ ቤተሰብ ከቤተሰብ እኮ እንትን ይባባላል አስተያየት ይሰጣጣል እኔ ለእህቴ እንኳን ለእህቴ ልጅ አስተያየት አልሰጥም ለምን ከእናት በላይ የሚያውቅ ሰው የለም እናንተ ልጆቿን ሰደባችሁ አልሰደብኩም ምን የጉች ልጅ አልሰደብኩም? የሚያውቃት ሰው ነው ስንት ልጅ ሁለት ልጅ እንዳላት ታውቂያለሽ ሲልኝ አላውቅም አንድ እንዳላት ነው ማቅስል ኧረ አንዱ እኮ እንደዚህ ነው ሲል ኖ ኖ፣ ስለ ልጅ እንዳትሳደቡ ስለ ጃፒ ነው፣ ጃፒ ልጅ ልጅ እንዳትናገሩ ሲል፣ ጃፒ አይ እየተናገረ ነው፣ ተናገረ እንጂ ተናገረ እንጂ፣ አልተሳደበም አልኩ። የሚያውቀውን የራሷ አብረው የምታወራው ጓደኛዋ ነው እኮ። ምጦ ወሬ ለኛ ይሰጣል። አሜሪካን ሀገርን ብታወሪ እኮ ያለውን ነገር መናገር እኮ ትችያለሽ፣ ስፒክ ማረግ እኮ ትችያለሽ። ያየሽውን ነገር እኮ አሜሪካ ላይ አደብቂም እናንተ የራሳችሁ ነገር ሲያቅታችሁ ለሰው መከራከር፣ እዚህ ሚዲያ ላይ ስለ ልጅ ከቆምን ስለተጣላን፣ ስላልተጣላን አይደለም። ለተጣላነውም ሰው መቆም አለብን። ልጁ ሲነካበት ላይክ እንደዚህ ልጆቻቸውን ሰቅለው ሲሰደቡ፣ ኤዲት እያደረጉ ሲፖስቱባቸው ኤአይ የተሰራ እኮ የእኔ ልጅ እኮ ኤዲት እየተሰሩ እኮ ዛሬ ስለ ልጅ ልትከራከሩ የመጣችሁ ባይዘዌ እንደዛ ሲደረጉ ልጆቼ እየለመኑ እንደለማኝ እኮ እኔ እንደዚህ ፕሬግናንቱ እየተፋው ልጄ እየለመኑ፣ ሁለት ልጆቼ ኤዲት እየተደረገ እኮ ተኮስቷል እኮ። ልጆቿን እንዲያታርጉ ብላችሁ የወጣችሁ ሰዎች የላችሁም። ያንን ያደረገው የተደረገው ማነው? የሰርጀሪ ግብረ አበሮቿን ያደረጉት እሷ ማረግ ሲያቅታት ለጓደኞቿ ነው ያደረገችው ለርገቹ ቢኮዝ እሷ ይህን ማድረግ አትችልም። ከእሷ ጋር ስጣላ ነው ይህ ነገር የተጀመረው። እንግዲህ ሌላ ሰው ሊያረግብኝ አይችልም፣ ግን የኔ ልጆች እንደዛ በህይወት እናታቸው እያለው እንደዛ ሲደረግ፣ ግን ወጣችሁ፣ አልጨዋችሁም። እኔን ግን ጭንቅላቴ ይነካኝ አልነካኝም። ያልነካኝ ለምንድን ነው? የእናትነት ጥጌን አውቀዋለሁ። እኔ ማሜ ማንም አንገት አያስደፋኝም። ባርኮንን እንዴት እንደማሳድገው አውቃለሁ። ግን ያምኖ ይደብረኛል። የሚሰማኝ ፓርት አለ ግን ለልጅ ስንቆም ሁላችን ድምፅ የምንሆነው ለእያንዳንዱ ህፃን ነው መሆን ያለበት። የዮኒማኛ ማኛ ልጅ እንደዛ ቀብሮ ሞተ ተብሎ ሲባል ሲባል ልጆቹ ሲሰደቡባቸው ወጣችሁ ድምፅ መሆን ነበረባቸው። እኔ በምችለው አቅሜ ተናግሬያለሁ። ጆከርን የዮዳብ ልጆች ሲሰደቡ ጆከርን ተናግሬያለሁ። ሌሎችንም ተናግሬያለሁ። እኔ የሀቢባ ልጅ እያላችሁ ስትሳደቡ ነው ምንድን ነው ስትሉ ድምፁኛለው ወጥቼ ለየትኛው አላቃትም። እኔ እንግዲህ እነ ዮዳብ ጋር ዛማች እንደዚህ ገብቼ ኤቭሪዴይ እንትምል ሰው አይደለሁም ግን የልጅ ነገር ስለተሰማኝ ጆከርን በምግባባው ሰዓት ደውዬ ተናግሬዋለሁ። ኤኒባዲ ተናግሬዋለሁ። ትናንትና ግን ማሜ እንዲ ያለች ብላችሁ ስትሉ ሰርጀሪ ገብታ ምንድን ነው ያለች? እናቴ በጣም ሰች እናትሽ በጣም ነው እንዲ ያለቀሰችው። የትኛው እንጀራ እናትሽ ናት ወይስ ወላጅ እናትሽ ነው ያለቀሰችላት ለጉቼ ማን ይሙት። ለምንድን ነው ሰለሞን ቦጋ ለመምሰል የምትሞክሩት? እዚህ አደባባይ ላይ ወጣችሁ፣ አንቺ ሰውን አስለቀሰሽ፣ ሽት እንዴ የሎዛን ልጅ እኮ ወድቃ እንዳትነሳ ንዴ ሰድበሻታል እኮ። መብትሽ ነው መሳደብ፣ ካልተሰማት እሷ። ግን እናት ያለቀሰች እንዲህ ባይባል ጥሩ ነው ብለሽ አፋለሽ። የማውራቱ ቪዲዮሽ ቢወጣ እኮ ታፍሪያለሽ። ቆመሽ የምትሄጂ ሴት እኮ አይደለሽም። ሰርጀሪ በልጅ በልጅ ከመጣን ማለት ነው የፈለገ አገር ቢነካ አገር ቢነካ እነዚህ ብላቴኖች አይነኩ። ህፃናት አይነካም። እናትየዋን ትላልቅ ሰው መሳደብም ትችላላችሁ። የደረሰበት እኔ ያለው አባቱም አለ መሳደብ ትችላል። የእያንዳንዱ እናት እና አባት አለ። ህፃናት እየወጣችሁ ስትሳደቡ በጣም ነው እንዴ ለህፃን ያዘናችሁት? የትኛውን ቅዱስ ቅዱስ ነው አደባባይ ላይ ወጣችሁ የምትጫወቱት? የትግራይ ልጅ አልተሰደበም እንደ ህፃናት። የኦሮሞ ልጅ አልተሰደበም። የአማራ ልጆች የእኛም እየተሰደቡ ነው። የእኛም እኮ እየተሰደቡ ነው። ስንት የአማራ ልጅ ተሰድቧል እዮዳ። በአማራ ብዙ ሰው እኮ ልጆቻቸው ተሰድቦባቸዋል። በጣም ለልጅ ድምፅ እንሆን አላላችሁ? ለየትኛው ድራማችሁ ነው የምታመቻችሁኝ? ልሚ ያለውን ዶንት አላደርግም። እኔ ኔቨር ኤቨር አላደርግም። እኔ የሰው ልጅ አልሳደብም። ሙቼ ነዋ እንኳን ልጅ ልሳደብ እናት እናት እናት እንኳን ስትነካ በደንብ መሳደብ ማችል እንደኛ ወጣ መቋቋም ማችል። እናት እንኳን ስትነካ አዝናለሁ እኔ። የፍርዬ ልጆች ሲሰደቡ እኮ እኛ አልቅሰናል። ስለ የትኛው ነው እየተከራከራችሁ ያላችሁት? የፍርዬ ልጅ እንደዛ ሲረገጡ ሲዘቀዘቁ አዝናችሁላታል፣ አዝናችሁላታል። የፍርዬ ልጆች እንደዛ ሲሰደቡ፣ እኔ ግን በገዛ ቤቱ ልጄ መጥቶ ማሚ ማሚ እያለ ሲጠራ እዚህ ተጎልተሽ እኮ ዳይፐር አትቀይርለት ለልጆቿ እያላችሁ እኮ የኔ ልጆች እንደዛ የሚባሉም አይደሉም። እናት ለእያንዳንዱ ልጅ ከእናት በላይ ሚያቅ የለም። በፈለግሽው አይነት ሙድ ልጅሽን ልታሳድግ ትችያለሽ። ስለ አንቺ ልጅ አስተያየት መስጠት አልችልም። እኔ ልጄን ግን መጠሽ ስትነኪብኝ፣ አንቺም እኮ እዚህ ተጎልተሽ እየተርፈቀፈቅሽ ነው ያለሽው። ልጅሽን እያየሽው አይደለም። መልስ ነው እኔ የምሰጠው ለልጆቻችሁ ጊዜ ስጡ የምትሉ ሰዎች ሀያ አራት ሰዓት እንደኛ ቪዲዮ ካሜራ ከፍታችሁ አልገባችሁም እንጂ እኔን እያያችሁ ይህን ያላችሁ፣ ለልጆቻችሁ ጊዜ እየሰጣችሁ አይደለም። እኛ ሚዲያ ቁጭ ብለን ስናጫውታችሁ ከሆነ ልጆቼ ምኝታ ቤት ተዘግተው አያውቁም። ፊት ለፊት ናቸው። እዚህ ጋር ወይ ኳስ እየተጫወቱ ነው፣ ወይ ደግሞ ጎረቤት ቤት ነው ያሉት፣ ወይ ከዝኖቼ ጋር ሂደዋል። ልጆቼ ኦፍኮርስ እንቧ ከራዮ ከራዩ ማለት አለባቸው። ቤት ውስጥ ድምፃቸውን እየሰማሽ ነው። የኔ ኖሬ መስማት ያለብሽ አንቺን ለማስደሰት ብዬ እኔ ምኝታ ቤት አልቆልፍም። ልጆቼ በኩርኩም ማጣ እያቀለጥሽ ያሳደግሻቸው ልጆች እኮ ፊታቸው ይናገራል። ፍቅር እየሰጠሽው ያሳደግሽው ልጅና እየተቆጣሽው ከካሜራ በስተጀርባ ያሳደግሽው ልጅ ይክንት ያህል ይፈራሉ። ልጆች ስታወሪያቸው ፍራቻ። እኔ ልጄ ጮክ ብሎ እንዲመልስልኝ ነው እምፈልግ። ነቃ ድንገጥ ማለት አለበት። እየኮረኮማችሁ እያስደነገጣችሁ ታሳድጓችሁ አላችሁ። ስታወራችሁ ራሱ ይፈራሉ። ሰው ጋር ስታቀርቧቸው ስነ ስርዓት እና ቁጣ መለየት አለባችሁ፣ ፍራቻን መለየት አለባችሁ። ለልጆቻችሁ ስለ የትኛው እናትነት ነው ለእኔ የምትነግሩኝ?